አላህ እጁን ሲከፍልለት አደም እስከ ቅያማ ድረስ ያሉ ልጆቹን ሁሉ ተመለከተ። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ነቢዩ አደም አለይህ ሰላም እንዴት እንደተፈጠሩ ክፍል ሁለትን ይዤ መጥቻለሁ። ያው ባለፈው ክፍል ላይ ያቆም ነው። አላህ እጁን ሲከፍልለት አደም እስከ ቅያማ ድረስ ያሉ ልጆቹን ሁሉ ተመለከተ። በዚያም መሀል አንድ ብርሃናማ ሰው ተመለከተ። ያ አላህ ይህ ማን ነው ሲል ጠየቀ። አላህም እሱ ልጅህ ዳውድ ነው ብሎ መለሰለት። አደምም ጌታዬ ለዚህ ልጅ እድሜውን ስንት ነው ያደረክለት ብሎ ሲጠይቅ አላህ ስልሳ ነው አለው። አደም ጌታዬ፣ ከኔ እድሜ አርባ ቀንስና ለሱ ጨምርለት፣ መቶ ሙላለት አለው። ለአደም የተመደበለት እድሜ አንድ ሺ ነበር። አላህ እሺ ብሎ ሞላለት። ምስካሪ መላእከቶች አደረገ ብለን ነበር። ክፍል አንድን ያቆም ነው ነቢዩላህ አደም አለይሂ ሰላም ቀጣይ ክፍል ከዚያም አላህ ዳግም ለአደም ልጆቹን ሁሉ ሲያሳየው፣ አንዱ ጤነኛ ነው፣ አንዱ እግር የለውም፣ አንዱ መስማት የተሳነው ነው፣ አንዱ ማየት የተሳነው ነው። በቃ ይህን ሁሉ ሲመለከት ምን ነው ጌታዬ፣ ሁሉን እኩል ብትፈጥረን ምን አለበት? ሲለው አላህም አንተ አደም፣ እኔ እንድመሰገን እፈልጋለሁ ብሎ መለሰለት። ምስጋና ይገባ ውዱ ጌታዬ። ከዚያም አላህ የአደምን ጀርባውን አንድ ጊዜ አብሶ የሰው ልጆችን ሁሉ አወጣ። ከዚያም ሰበባቸውና ጌታችሁ አይደለሁም ብሎ ሲጠይቃቸው፣ አዎ ጌታችን እንመሰክራለን ይላሉ። ከዚያም አላህ እኔ ሰባት ሰማያትን እና ሰባት ምድር፣ መላእክቶችንም፣ አባታችሁን አደምንም እናንተ ላይ ምስክር አድርጌያለሁ። የቅያማ ቀን ስጠይቃችሁ አላውቃንም ነበር ብላችሁ እንዳትክዱ። አሁንም እወቁ። ከኔ ሌላ አምላክ የለም፣ ከኔ ሌላም ጌታ የለም። በእኔ ምንም አካል እንዳታደርጉ እኔ ወደ እናንተ መልእክተኞቹን ነቢያቶችን ቃል ኪዳኔ እና ዛቻዬን የሚነግራችሁ ሲሆኑ እልክላችኋለሁ፣ መጽሐፎቼንም አወርድላችኋለሁ አላቸው። የአደም ዝርያዎችም ካንተ ሌላ ጌታ እንደለለ እንደሌለ እንመሰክራለን ካንተ ሌላ አምላክ እንደሌለም እንመሰክራለን ብለው ቃል ኪዳን ገቡ። አሁን ደግሞ ወደ ኢብሊስ ልመለስላችሁ። ምን ነው ደከማችሁ እንዴ? ያ ጀማዓ አይዟችሁ ውዶቼ። እሺ፣ ቅድም ከመላእክት ሁሉ ቀድሞ ለአደም ስጁድ ያደረገው እስራፊል ነው ብያችሁ አልነበር? እስራፊል ተከትለው ሁሉንም መላእከት ስጁድ አድርገው ነበር። ግን አቶ እብሊስ ሁሉንም ስጁድ ሲወርድ እሷ ዘና ብላ ቆመች። አላህ እብሊስ ሆይ በሁለት እጆቼ በኃይል ለፈጠርኩት ከመስገድ ምን ከለከለ? አሁን ኮራ ወይስ ፊቱኑ ከትዕቢተኞቹ ነበርክ ብሎ ሲለው ኢብሊስም እኔ ከእርሱ በላጭ ነኝ ከእሳት ፈጠርከኝ አደምን ደግሞ ከጭቃ ፈጠርከው አለ። አላህም ከጀነት ውጣ አንተ የተባረርክ ነህና እርግማኔም እስከ ፍርዱ ቀን ድረስ ባንተ ላይ ይሁን አለው። ኢብሊስም ጌታዬ ሆይ እስከሚንቀሳቀሱበት የቅያማ ቀን ድረስ አቆየኝ አለው። አላህም ጥያቄውን ተቀብሎት እስከ ቅያማ ድረስ ኢብሊስን ሊያቆየው ቃል ገባለት። ከዚያም ኢብሊስ በአሸናፊነት ይሆንብኝ የአደምን ልጆች ከእነርሱ ምርጥ የሆኑት ባሮችም ብቻ ሲቀሩ በመላ አሳስተዋችኋል ሲል ዛተ። አላህ አንተ እና ከአደም ልጆች የተከተሉሁን ሁሌ ጀሀንም እን እንደም ሞላላችሁ ቃል እገባለሁ አለ። ከዚያም አላህ ኢብሊስን ከጀነት አውጥቶ አደምን ጀነት አስቀመጠው። አደምም የማያውቀው ቦታ ላይ አንድ አጫዎች በሌለበት ቁጭ ብሎ የድብርት ስሜት ተሰማው። ከዚያም ጋደም ባለበት ድንገት እንቅልፍ ሸለብ አደረገው። ልክ ከእንቅልፉ ሲነቃ ራስጌው ላይ አንዲት ሴት ተመለከተ። ከአይኖቹ ፍቅር እና እዝነት ይነበብበታል። አደም ከመተኛቴ በፊት እዚህ አልነበርሽም። ሀዋ አዎ። አደም በተኛሁበት ነው የመጣሽው ማለት ነዋ? ሀዋ አዎ። አደም ከየት ነው የመጣሽው? ሀዋ ካንተ ውስጥ ነው የመጣሁት አንተ በተኛህበት ነው አላህ ካንተ የፈጠረኝ። አደም ለምንድነው አላህ የፈጠረሽ? ሀዋ አንተ እኔ ላይ ልትረጋ። አደም አላህን አመሰገነና ብቸኝነት እየተሰማኝ ነበር አለ። ከዚያም መላእክት መጡና ስሟ ማነው አሉት። አደምም ሀዋ አለ። መላእከትም ለምንድነው ሀዋ ተብላ የተሰየመችው ብለው ጠየቁት። አደምም እሷ ከኔ ነው የተፈጠረችው እኔ ደግሞ ህያው ነኝ ለዛ ነው ሀዋ ያልኳት ብሎ መለሰላቸው። ሱብሃንአላህ፣ በጣም የሚገርም እውነተኛ፣ አስገራሚ፣ አስደማሚ ታሪክ ነው ማለት ነው። እንግዲህ አላህ ሱብሃነ ወተዓላ አደም አለይሂ ሰላምን ከአፈር ፈጥሮ ሀዋን ከአደም ፈጥሮ አንድ ላይ ቀላቅሎ እኛን ሁሉ እስከ መፍጠር ድረስ የደረሰው ይሄ ሁሉ የአላህ ስብሀነ ወተዓላ ፍጥረት ነው ማለት ነው። በጣም አጃቢ ነው፣ እንደ ሰማ ነው፣ እንዳየ ነው። እንግዲህ ሀዋ አደም አለይሂ ሰላም በተኛበት ካጠገቡ እንደ ወጣች ማን ፈጠረች ብሎ ሲላት አንተ ብላ መልስ እንደ መለሰች ነው እያየ ነው ማለት ነው። ኒቃሟን ትለብሳለች ኒቃሟ ፈጽሞ እን እንዳይ ከፍሽ እሺ ግን መቼ ነው ግን ሙስሊም ጨርሶ የሚነቃው መቼ ይሆን የአጼነት ጭቆና የሚያበቃው መቼ ይሆን የግፍ የሚዘጋው ሳናቀው ግን ደግሞ እጅግ ቢጠላንም ብርሃኑ ነጋ ምን ቢያድድንም ከቆላ እስከ ደጋ እንጠይቀዋለን ሀገር ሲረጋጋ፣ እንደ ፈነጨብን አይቀርሚህ መንጋ። አንቺ ግን ከውብ አልባሳትሽ እንዳትላቀቂ፣ ኒቃብ ስለለበሽ እንዳትሳቀቂ። ብርታት ነሽ የድካም ሞራላ አነቃቅ፣ በጥቁር ልብስ ስር ታምሪያለሽ ስትደምቂ፣ ሴት ወንዱ ይቀናል ይህ ወቂ ቢሉሽም ጠላቶች ትምህርት አትማሪም፣ በእነሱ ጭቆና ወደ ኋላ አትቀሪም። ምንም ተቆራቋሪ ተቋሚ ባይኖርም አባት አልባ ሚስኪን የቲም ብንሆንም መከራው በዝቶ ብን ታስረን ብንፈታም የታችን ይዘን ፈጽሞ አንረታም። በገጠር ከተማ ብትንከራተችም በዲንሽ ከፀሐይ ተራሞት አትዋጅም ብን ምን ብትሰቀይም የድም ፍቅር ይዞሽ ጀነት ነው ስጦታሽ። ይህን ጀግና ይዞሽ እነዚያ ሸይጣኖች እንዳይወሰውሱሽ ባልፈጸምሹ ስራ በወንጀል ቢክሱሽ አደ ራስ ራቂያቸው ሱሪ እንዳያለብሱሽ ከሐቁ ጎዳና ከቶ እንዳያስከሩሽ። መስቀል አንጠልጥለው ወረቄትና በባስ ብስብካ ሲያጨራ ዋሴ እና ደበብ ትምህርት ሚኒስቴር ትንፋሻ አያወጣም፣ ግን አይኑ ይቀላል! በኒቃም በጥምጣም አንባገነን ስርአት በጭቆና ይዞሽ ግፍ ቢደራረብሽ የኔ እህት አይዞሽ። መሸነፍ ብቻ ነው ያንቺ ምልክትሽ። በኒቃም ስትደምቂ ሲያደምድም ውበትሽ ሴት ልማዱ ነው ይጮሃል በሩቅ። አንቺ መድኃኒት ነሽ ለአንጋቶች ናንቃ እውነት ወቂ ሀቅ ነው በቃ ኒቃብ መልእክት ነው። ዘመንን የማርሽው ግን ጀግና ብቻ ነው በሱ የሚሞርሽረው ተጋልጦ መሄድ አይደለም ነፃነት በኒቃብ መሸፈን ይህ ነው ሴትነት። በተውሂደሹ ሹለሽ በሱናሽ ደሪ በኒቃብሽ ፈጽሞ አትደራደሪ። ማንም አትስሚ፣ የጠላሽ የጣላሽ ይገንጠል፣ የተፈታተነሽ አይኖ የፈሪ ሙላ አይዞሽ እህቴ፣ የጠላሽ የጠላ ሱና ተከትለሽ ተውሂድ ላይ ከጸናሽ፣ በዱንያ በአኼራ ይታወቃል ዝናሽ በሁለቱም ሀገር አንቺ ነሽ ንግስቷ፣ ልበሽ እንዳትፈሪ አይዞሽ ነቃ ብዝቷ በረዱ በ ይድረስላንቺ ይላል እንግዲህ። ቪዲዮ ውን ላይክ ሼር እያረጋችሁ ቤተሰብ አድርገኝ ወዳችኋለሁ፣ ውዶችዬ። አላህ ሱብሃነሁ ወተዓላ አይለያየን አይለያያችሁ። በእያላችሁበት የአላህ ዝነት ራህመት ሁሉ ከእናንተ ጋር ይሁን እያልኩ ከዚሁ ሰናበታችኋለሁ ውዶችዬ። አላህ ሱብሃነሁ ወተዓላ አይለያየን አይለያያችሁ። በሰማነው የምንጠቀም ያድርገን ማለት ነው። እንግዲህ የነቢዩ ዓለይሂ ሰላም የህይወት ታሪክ አፈጣጠር የሚቀጥል ይሆናል ማለት ነው። ከዚህ በተረፈ ደግሞ አላህ የነ ያዘዙንን ሁሉን ነገር የምንሰማ የምንታዘዝ አላህ ያድርገን። ወዶችዬ በሉ በርቱ ላለሁ እና ሼር አድርጉ ላይክ አድርጉ፣ አስተያየት ስጡ ማለት ነው። ባይ ባይ ወዳችኋለሁ። ኋላ ሁሉንም ነገር ይውደድን። ባይ